ሰላም ሰላም፣ ፍሬንዶች እንግዲህ ይሄ ሰገጤ ይቅርታ ብሏል። ነገር ግን የአዲስ አበባ ልጆችን እኛን ያውም ከኛ አልፈው ተርፎ ቤተሰቦቻችንንም ሰድቧል። ያ ማለት ምንድን ነው? ከዚህ በኋላ ለምታደርጉት ነገር ግን ጥንቃቄ አድርጉ። ማንም ውርጋጥ እየመጣ የአዲስ አበባ ልጅን ሊፈረገጥበት አይችልም። በእንደነመልኩ ተናግሮ ነበር። ይቅርታ ያልሆነም እንስማው እስኪ፣ እንዲህ ብሎ ነበር። ስሙት። አዲስ አበባ ልጅ ማለት የኮንዶም ትራፊ፣ እናታቸው ጉዳይ እኔ ነኝ የምገርፋቸው ማፊያ እኮ እንግዲህ ብዙ ሰምታችሁታል፣ ብዙዎችን አናገዋል። ነገር ግን አሁን ይቅርታ የይቅርታ ቪዲዮ ሰርቷል። እስኪ እንስማውና ልመለስ

በወራት ውስጥም ሰገጤነትን ሊራገፍልህ ይችላል። አዲስ አበባ ከመጣ ለምን ሁሉ ነገር ማላመዱ ምኑም ነገሩ እንደናንተ አይነቱ አይገባውም፣ ገብቷቸዋል አለ። የአዲስ አበባ ልጅ ስትሆን ለሰው ክብር ይኖራል። የአዲስ አበባ ልጅ ስትሆን ለሰው ታዝናለ። እርፍና እንትማራለ አራድነት ማለት ሰውን መዘርጠት ሳይሆን ሰውን ማክበር እንዲሁም ደግሞ ለሰው መኖር መሆኑ ይረዳል። ከዛ ውጭ ግን ይህንን ነገር በጠጣችሁ ቁጥር ምን መድኃኒታችሁን ባልወሰዳችሁ ቁጥር የአዲስ አበባ ልጅ ላይ መጣ ፊት ማለት አልችልም አለም ውልጋት እየመጣ ማለት ነው። ስለዚህ ከዚህ በኋላ ጥንቃቄ አድርጉ። እርምጃ መውሰድ ቀላል ነገር፣ ግን በፍቅር እንኑር በሚለው ነው እንጂ እርፍናውም አላድነቱም ሰቡም ምኑም በእኛ ያምላል። አቃለሁ ሶሪ ይህንን ስል ሁሉም የሚመሰክረው አልቀነም የሌላውን ንቄ ሳይሆን እንደነዚህ አይነት ሰገቢ ሲመጡ ርግፍ አድርገን ልገን በሚገባው አስተካክለን መላክ ወደ መጣበት ይቻላል ግን ታውሽ በጠጣችሁ ቁጥር እዛው የምትግማሙበት ቦታ ላይ እዛው የራሳችሁን ርዕስ ይዛችሁ ተጫውቱ እንጂ ውቅናም ለማግኘት ወይ የሆነ ነገር ዋጋ ያስከፍላል አባቴ በትንሳን እውቅና ለማግኘት ማህበረሰብን የሚሰድብ እውቅና ለማግኘት ሃይማኖትን የሚሰድብ እውቅና ለማግኘት በግለሰብ ደረጃ የተከበሩትን የሚሰድብ እውቅና ለማግኘት ራሱንም የሚጥልበት ህብረተሰብ የበዛበት ዘመን ላይ ያለ ነው እናውቃለን ነገር ግን እንዲህ በጅምላ እንደዚህ ጭፍልቅ አድርገን ቤተሰብን የእንደዚህ ልጆች ናችሁ ምናምን እኔ እኮ ኧረ ተው አያምርም እውነት ረፉ በቃ ቅርቦ ራጃ አለ ብላችሁ ልክ የአዲስ አበባ ልጅን ለመናገር ስታስቡ ቅርቦ ራጃ አለ ብላችሁ ውረዱ፣ እራሳችሁን አድኑ ነው ምለው። ከዚህ በኋላ ሁሌ የሆነ ነገር ይፈጠራል። ይቅርታ ይቅርታ፣ ልብ አላቸው በሚል በቃ አዎ ነው ይቅርታ ይላል። የፈለገውን ማንም ተናግሮ ከዛ ሌላ አጀንዳ ሲመጣ ወደ ሌላ ነው የሚሄደው። ይሄ ግን ተው ነው ምለው። በክብራችሁን ጠብቆ እውቅና ከፈለጋችሁ ተግማሙ፣ ራሳችሁን እንችላችሁ እንጂ እኛን ቤተሰቦቻችንን፣ የአዲስ አበባ ልጅ የመርገጥ ስብዕናውም ሞራሉም የለህም። ይህንን ነው ምለን ሰመት ነጥ እያየን እንጨምራለን። አንተ አዲስ አበባ ልጅ ደግሞ በጣም ያራዳል፣ ምርጥ ምንም። እኔ እኮ አዲስ አበባ ልጅ ጋር ነው አብሬ ያደግኩ። ቶን ኮሌሎም ምን የለውም። ሌሎ ግን ለመገፋት ቅርብ ነው፣ የቆመበት ነገር ስለሌለ አናቱ ላይ ኮመተው። ሁሉም ሰው የተቀየረው አዲስ አበባ ልጅ ላይ የዋነቱ አለው ምናምን ይላል ምናምን ይላል። ከሰው ጋር ቶሎ መግባባት ይችላል። የትም ሄዶ ቶሎ መግባባት ይችላል። የአዲስ አበባ ልጅ ለመማር ማር ቅርብ ነው፣ ነገሮችን ለማወቅ ቅርብ ነው። አዳዲስ ነገር ለመቀበል በጣም ኦፕን ማይንድ ነው። ስለ አዲስ አበባ ልጅ ስናወራ ሌሎችን እያጥላላን አይደለም ራሳችንን እየገለጽን ነው እንጂ የአዲስ አበባ ልጅ አራዳ ነው የአዲስ አበባ ልጅ ምርጥ ነው የአዲስ አበባ ልጅ የገባው ነው ስንል ሌላው ፋራ ነው ሌላው አይገባውም ምናምን እያልን አይደለም ራሳችንን እየገለጽን ነው ስለ ራሳችን ችግር ስናወራ ራሳችን እየገለጽን ነው ራሳችን ምርጥ ነን ስንል ሌላውን ምርጥ አይደለም ወይ ደግሞ ደባሪ ነው እያልን አይደለም ተጎትናል ስንል ሌላው ጎጂ ነው እያልን አይደለም ራስን መግለጽ ነው በሳት ብዙ ሰው እያደረገ ያለው ቲክቶክ ላይ ምናምን የአዲስ አበባ ልጅ እንዲህ ሲል ምናምን ኮመንት ላይ ተገቡና አንተ አናውቅም እንደምናምን ኢንሴኩርድ መሆን ነው፣ በራሳቸው አለመተማመናቸው የሚያሳየው። ኢትዮጵያን ማን ቢመራደስ ይላል? ኢትዮጵያን ማን ቢመራደስ ይላል? የአዲስ አበባ ልጅ፣ የአዲስ አበባ ልጅ። አዎ የአዲስ አበባ ልጅ። በምን ምክንያት? በእርግጥ ያለ ምክንያት አይደለም። የአዲስ አበባ ልጅ ቢመራደስ ይለኛል ያሉት ትልቁ ምክንያት የሚመስለው ሀገራችን ኢትዮጵያን ሰላም ያሳጧት ሁለት ዋና ዋና ነገሮች አሉ። የመጀመሪያው ዘረኝነት ነው። ሁለተኛው ደግሞ ፖለቲካው ነው ለምሳሌ ዘረኝነት ካልክ የአዲስ አበባ ልጅ ሰፈር እንጂ ዘር የለውም። ከምንም በላይ ቅድሚያ የሚሰጠው ለሰውነት ነው ሲቀጥል ለኢትዮጵያዊነቱ የአዲስ አበባ ልጅ እኮ ባንዲራ የለውም ከአረንጓዴ ብቻ ቀዩ ሁለተኛው ፖለቲካ ነው የአዲስ አበባ ልጅ ለስልጣን ሲል ፖለቲካ ውስጥ ገብቶ ሰምተህ አይተህ ታውቃለህ በፍጹም ስለዚህ ከነዚህ ሁለት ዋና ዋና ችግሮች ነጻ የሆነው የአዲስ አበባ ልጅ ኢትዮጵያን ቢመራት እጅግ በጣም ደስ ይለኛል ሸገሪያንስ ክፉ አይንካችሁ። ሁሌም አከብራችኋለሁ፣ ወዳችኋለሁ። በኢትዮጵያዊነቴ ተስፋ እንዳልቆርት ትልቁ ምክንያት እናንተ ናችሁ። ክፉ አይንካችሁ። አድርሱልኝ። አመሰግናለሁ። አዲስ አበባ ላይ ተወልዶ ያደገ የአዲስ አበባ ልጅ ተጠቃሚ አይደለም። የአዲስ አበባ ልጅ ኖሮ ተሰጡ እጁ ላይ ምንም የለም። እኔ የአዲስ አበባ ልጅ በጣም ነው አንጀት የሚበለው የምር የአዲስ አበባ ልጅ እኮ በጣም ካልቸገረው በቀር ማጅራት አይመጣም። ከመታም በስሱ የተመችውን ሰብአዊ መብት ባገናዘበ መልክ ነው። አራዳነሽ ብዬ ሁሉም ብነግርሽ ለካ ሰገጤንሽ ዝምብዬ ሳይሽ። አብዛኛው ሰው እኖረዋለሁ ብሎ ያላሰበውን ህይወት ነው የሚኖረው። አንዳንዴ ነገሮች ያለ ቦታችንን እንድንቀመጥ ያደርጉናል። አለም እንዲህ ናት። አንድ እናት እንጀራ ልጇን ከልጇ እኩል እንደማታየው ሁሉ እኛም ከማንኛውም ሰው እኩል አንታየም። አይገርምም። አቋራጭና ቅድም ድሞሽ የሞላባት አለም ሰው በሰውነቱ ሳይሆን ባለው ነገር ከፊት የሚሰለፍባት ዓለም፣ የፈጣሪ ሕግ በሰው ልጅ ሕግ የተሻረባት ዓለም